ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የክርስቲያን ማህበረሰቦችን በቫቲካን ተቀብለው አነጋገሩ። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የክርስቲያን ማህበረሰቦችና የሌሎች ቤተ እምነት ተወካዮችን በቫቲካን ተቀብለው አነጋግረዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የቅዱስ ጴጥሮስ ተተኪ ሆነው ሐዋርያዊ አገልግሎታቸውን በጀመሩበት ማግዝ ካቶሊካዊ ያልሆኑ የአብያተ ክርስቲያናት የክርስቲያን ማህበረሰቦችና የሌሎች ቤተ እምነት ተወካዮችን በቫቲካን ተቀብለው አነጋግረዋል። ቀድሞ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ለክርስቲያኖች አንድነትና በልዩ ልዩ የሃይማኖት ተቋማት መካከል ውይይት ለማካሄድ ያላቸውን ቁርጠኝነት በማስታወስ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ የቅዱስ ጴጥሮስ ተተኪ ሆነው ሐዋርያዊ አገልግሎታቸውን በይፋ በጀመሩበት እሁድ ግንቦት 10 2017 ዓ ም በቅዱስ ጴጥሮስ አደባባይ በመሩት መስዋዕተ ቅዳሴ ስነ ሥርዓት ላይ ከተገኙት የአብያተ ክርስቲያናትና የሌሎች ሃይማኖቶች ተወካዮች ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለተወካ ተወካዮቹ ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዓለም አቀፍ ወንድማማችነት ላይ ማተኮራቸውንና ከሁሉም በላይ የእርስ በርስ ግንኙነትን በማጎልበት በአብያተ ክርስቲያናት መካከል ያለው ትስስር ሳይቋረጥ ለሰብዓዊ ግንኙነት ዘወትር ዋጋ ይሰጡ እንደነበር ገልጸዋል። የሃይማኖት ተቋማት በጋራ መስራት ጦርነትን፣ የጦር መሳሪያ እሽቅድድምና ኢፍትሐዊ የሆነ የኢኮኖሚ ክፍፍልን ለመቃወም እንደሚረዳና ሰላምን በማምጣት የጦር መሳሪያ ትጥቅም በመፍታት ወደ ሰላም ጎዳና እንደሚያደርስ ያላቸውን ተስፋ ተስፋ ገልጸዋል። ዘገባው የቫቲካን ዜና ነው።